የጰራቅሊጦስ በዓል ስያሜና ትርጉም። ሁላችን እንደምናውቀው በዓለ ጰራቅሊጦስ ከዘጠኙ የጌታችን ኢየሱስ ክርስቶስ አበይት በዓላት አንዱ ሲሆን በዓሉ ጌታችን ባረገ በአስረኛው ቀን ከሙታን ተለይቶ በተነሳ በሃምሳኛው ቀን ይከበራል። በዓለ ጰራቅሊጦስ ጴንጤቆስጤ ወይም በዓለ ሃምሳ ተብሎም ይታወቃል። ጴንጤቆስጤ ወይም በዓለ አምሳ የተባለበት ምክንያት ደግሞ የክርስቶስ የትንሣኤ በዓል መነሻው እስራኤላውያን ከግብፅ ባርነት እግዚአብሔር ነፃ እንዳወጣቸው ለመዘከር የሚያከብሩት የፋሲካ በዓል እንደነበረ ሁሉ የጰራቅሊጦስ በዓል መነሻውም የአይሁድ የፋሲካ በዓል ከተከበረ ከሰባት ወይም ሱባኤ ሳምንታት በኋላ በአምሳኛው ቀር ይከበር የነበረው መከር በደረሰ ጊዜ በመጀመሪያ ከሚወቁት እህል ለእግዚአብሔር መስዋዕት የሚያቀርቡበት በዓለ ሰዊት ምትክ የገባ የክርስቲያኖች በዓል በመሆኑ ነው። የእሸት በዓል ዘጻዓት ላይ ምዕራፍ 23 ቁጥር 10 እስከ 17 እናም ዘሌዋውያን ምዕራፍ 23 ከቁጥር 1 እስከ 39ን መመልከት ይቻላል። ጰራቅሊጦስ የግሪክ ቃል ሲሆን የመንፈስ ቅዱስ መጠሪያ ስም ነው። ትርጉሙም በጎን የሚቆም የሚረዳ፣ የሚያጽናና ማለት ነው። አበው የሚያነጻ፣ የሚቀድስ፣ የሚያጸና፣ የሚያበረታታ በማለት ይገልጹታል። ይህ ክርስቶስ ካረገ በአስረኛው ቀን ለሐዋርያት ጸጋውን በማፍሰስ የተገለጸው መንፈስ ቅዱስ ክርስቶስ አስቀድሞ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔ የነገርኳችሁን ሁሉ ያሳስባቸዋል፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ሲል እንደገለጸው የቤተ ክርስቲያን ጠባቂና መሪዋ በእግዚአብሔር ልጅ ያመኑትና በሱም የተጠሩትን ክርስቲያኖች ደግሞ የሚያጽናና በሃይማኖት በምግባርና በተጋድሎ የሚያጸና ጥበብንና ማስተዋልንም የሚያድል ነው፣ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 2። መንፈስ ቅዱስ በክርስትና እምነት የቅድስት ስላሴ አንድ አካል ነው። መንፈስ ቅዱስ ከእግዚአብሔር አብና ወልድ ጋር በባህሪ አንድ ነው። አብ ወልድና መንፈስ ቅዱስ በህላዊ በባህሪ በመለኮትነት በፈቃድ አንድ እንደሆኑ በግብር ወይም በስራ አንድ ዓላማ እንዳላቸው ተገልጿል። መንፈስ ቅዱስ አካል ነው። ይህም አካላዊነት መንፈስ ቅዱስ በስላሴ ግብር ውስጥ ባለው ተሳትፎ ከዓለምና ከምዕመናን ጋር ባለው ግንኙነት ይገለጻል። የዮሐንስ ወንጌል ምዕራፍ 15 ቁጥር 26ን መመልከት ይቻላል። በጰራቅሊጦስ ዕለት የተከሰተ ነገር በሁለተኛው ምዕራፍ የሐዋርያት ስራ ላይ በዝርዝር ተገልጾ ይገኛል። ከማረጉ በፊት ወላጆች እንደሌላቸው ልጆች አልተዋችሁም ሲል ያጽናናቸው ክርስቶስ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ተቀመጡ ባላቸው መሰረት ደቀ መዛሙርቱ ይህን አምላካዊ ቃል መሰረት በማድረግ በኢየሩሳሌም በጽርሃ ጽዮን በአንድ ልብ ሆነው ተሰብስበው ሳሉ ክርስቶስ ባረገ በአስረኛው ቀን ከሙታን ተለይቶ በተነሳ ደግሞ በአምሳኛው ቀን ለቅዱሳን ሐዋርያት መንፈስ ቅዱስ በእሳት አምሳል ወረደላቸው። ይህ የመንፈስ ቅዱስ ለሐዋርያት መውረድ ደግሞ ቀደም ሲል በነቢዩ ዩኤል አፍ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎችም ህልምን ያልማሉ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያቸው ወራት በወንዶችና በሴቶች አገልጋዮች ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ። ትንቢተ ዩኤል ምዕራፍ 2 ቁጥር 28 እስከ 32 ሲል ተናግሮ እንደነበረ ትንቢት ፍጻሜው ነበረ። በጰራቅሊጦስ ዕለት የተከሰተውን ይህንን ታላቅ ነገር ቅዱስ ሉቃስ ብቻ ሳይሆን ቅዱሳን ሐዋርያት ራሳቸው ዲዲስ ቅሊያ በተሰኘ ይህም በአዲስ ኪዳን ዘመን በቤተ ክርስቲያን ውስጥ የሚፈጸሙ የነበሩ ስርዓቶችን በምን አይነት መልኩ መፈጸም እንደነበረባቸው በዝርዝር የሚያስቀምጥ የስርዓት መጽሐፋቸው ምዕራፍ 31 ላይ ከእርገቱ ቀን በኋላ ታላቅ በዓል ይደረግ። በዚህች ቀን በሶስተኛው ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ጰራቅሊጦስን ልኮልናልና እኛም በእርሱ ስጦታዎች ተሞላን አዳዲስ ቋንቋን ተናገርን ሲሉ ገልጸውታል። በዓሉን በቤተ ክርስቲያን በታላቅ ድምቀት እንድናከብር ደግሞ ስርዓትን ሰርተዋል። በዚህም መሰረት በዓለ ጰራቅሊጦስ በጥንታዊት ቤተ ክርስቲያን ከሐዋርያት ዘመን ጀምሮ ይከበር እንደነበረ በግብረ ሐዋርያትም ሆነ ወይም በሐዋርያት ሥራ ምዕራፍ 2 ቁጥር 16 በመጀመሪያው የሐዋርያው ጳውሎስ መልእክት ወደ ቆሮንጦስ ሰዎች ምዕራፍ 16 ቁጥር 8 ውስጥ ተጠቅሶ ይገኛል። በነቢያትና በሐዋርያት ትምህርት ላይ የታነጸችው ቅዱስ ቤተ ክርስቲያናችን ደግሞ እነሆ ይህንኑ በዓል ዛሬም ድረስ ታከብረዋለች። ጰራቅሊጦስ የቤተ ክርስቲያን የልደት ቀን እንደሆነ ይህ ከክርስቶስ የትንሣኤ በዓል በኋላ በአምሳኛው ቀን የሚከበረው የጰራቅሊጦስ በዓል ለሐዋርያት ሀብተ መንፈስ ቅዱስ የተሰጠበት ቀን ብቻ ሳይሆን የመንፈስ ቅዱስ በሐዋርያት ላይ መውረድ በእርግጥም ለቤተ ክርስቲያን ምስረታ የስብከተ ወንጌል ተልእኮዋ አዲስ ምዕራፍን የከፈተ ታላቅ ታሪካዊ ክስተት ነበረ። ታላቁ ሊቅና የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ እንዳለው መንፈስ ቅዱስ ባይወርድላት ኖሮ የቤተ ክርስቲያን ሕልውናዋም ሆነ ሐዋርያዊ ተልእኮዋ ከስሞና እጅጉንም ቀጭጮ ይቀር ነበረ ብሏል። በዚህም ምክንያት ቅዱስ ዮሐንስ አፈወርቅ የጰራቅሊጦስ በዓል ወይም በዓለ አምሳን የቤተ ክርስቲያን የልደት ቀን ሲል ጠርቶታል። በጌታችን በመድኃኒታችን ኢየሱስ ክርስቶስ ሙትና ትንሣኤ የተመሰረተችው ቅዱስ ቤተ ክርስቲያን በመንፈስ ቅዱስ ጸጋ ተሞልታ ለሰው ልጆች ሁሉ የደህንነት ጥሪን ማሰማት የጀመረችበት ዕለት ስለሆነ ይህም ስም ተሰጧታል። ቅዱሳን ሐዋርያት የሚያጸና፣ የሚያጽናና፣ የሚያረጋጋና እንዲሁም ምስጢርን የሚገልጽ ጰራቅሊጦስ መንፈስ ቅዱስን ወርዶላቸው በሱ ከተጠመቁ በኋላ የሐዋርያት ስራ ምዕራፍ 1 ቁጥር 6 ላይ እንደተገለጸው ቀደም ሲል ጌታ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ምዕራፍ 1 ቁጥር ስምንት ላይ እንዳላቸው በመንፈስ እጅግ ብርቶች ሆኑ፣ ጸኑ፣ ደፈሩ፣ በእውቀት ጎለመሱ፣ በእምነትም አደጉ። በኢየሩሳሌምም በይሁዳም ሁሉ በሰማሪያም እስከ ምድር ዳርም ምስክሮቼ ትሆናላችሁ ተብሎ የተሰጣቸውን የምሥራቹን ለዓለም ሁሉ የመስበክ ተግባር ወዲያውኑ በታላቅ ቅንአትና ድፍረት ጀመሩ። በዚህ የስብከተ ወንጌል አገልግሎት ምክንያት በመጀመሪያው ቀን ሶስት ሺህ የሚሆኑ ምእመናን የቅድስ ሥላሴን ልጅነት አገኙ። ባኗኗራቸውም በሕዝብ ፊት ሞገስ ስለነበራቸው ጌታም የሚድኑትን እለት እለት በእርሱ ላይ ይጨምር ነበረ። በዚህ መልክ እነሆ ኋላ ላይ በአንጾኪያ ለመጀመሪያ ክርስቲያን የሚል ስያሜን ያገኙት የክርስቶስ አማኞች ጉባኤ የሆነችው ቤተክርስቲያን በይፋ ልትወለድ ትችላለች። ለዚህም ነው ከቅዱስ ዮሐንስ አፈወርቅ ዘመን ጀምሮ ጰራቅሊጦስ በትክክል የቤተ ክርስቲያን ልደት ቀን ተብሎ የሚታወቀው የሚከበረውም። ይህ መንፈስ ቅዱስ ለዘመናት ለክርስቲያን ሲያጽናና፣ ወደ እውነት ሲመራ፣ በመከራና በስቃይ መካከልም የአማኞች ልብን በደስታና በተስፋ በመሙላት ላይ ይገኛል። ስለዚህም ቅዳሴያችንን ስንጀምር መንፈስ ቅዱስ ከሰማይ ወርዶ ይህንን መስዋዕት የሚያጠላባት፣ የሚቀድስባት ይህች ቀን ምን ያህል የምታስገርም ናት? ይህች ሰዓት ምን ያህል የምታስደንቅ ናት? የእግዚአብሔር ሰላም ከሁላችሁ ጋር ይሆን ዘንድ ቆማችሁ ጸልዩ እንላለን። በዚህ መልኩ መንፈስ ቅዱስን የምናከብረው በየቀኑ መሆኑንና የእግዚአብሔር ሰላም የሚኖረን ለዚሁ ለከበበንና በውስጣችን ባለው መንፈስ ቅዱስ መገኘት ስንችል መሆኑን ያሳየናል። ሌላው የመንፈስ ቅዱስ ተግባር አማኞችን አንድ ማድረግ ነው። ለዚህም ነው በቅዳሴያችን በመንፈስ ቅዱስህ አንድ እንድንሆን አድርገን በማለት የምንለምነው። ነቢዩ ቅዱስ ዳዊት በመዝሙሩ በእግዚአብሔር ቃል ሰማዮች ጸኑ ሰራዊታቸውም ሁሉ በአፉ እስትንፋስ እንደሚለው መንፈስ ቅዱስ ገና ዓለም ስትወለድ፣ በጰራቅሊጦስ ቤተ ክርስቲያን ስትወለድ፣ በሚስጥረ ጥምቀት እኛም እያንዳንዳችን ደግሞ ስንወለድ፣ ሁሌም በመኖሩ ምክንያት ደግሞ በጸሎተ ሃይማኖት እያንዳንዱ ቀን በቅዳሴ በሕይወት ሰጪ ጌታ በመንፈስ ቅዱስም እናምናለን እንላለን። በጰራቅሊጦስ ቀን የምናከብረው ይህንን ነው። ህይወት ሰጪን ማክበር ማለት ህይወትን ማክበር ማለት ነው። ያም የእያንዳንዳችንን እና የሌሎችን ህይወት ነው። በዚህም ምክንያት በአገራችን ስርዓት በዓለ ጳራቅሊጦስ የትንሣኤ አቻ ነው። መንፈስ ቅዱስ የቤተ ክርስቲያን ልደት ብቻ ሳይሆን የተሃድሷም ጭምር ምንጭ ነው። መንፈስ ቅዱስ ለቤተ ክርስቲያን የልደቷ ብቻ ሳይሆን የእድገቷም እንዲሁም ደግሞ የእውነተኛ ተሃድሷም ጭምር ምንጭ ነው። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባወጡት የወንጌል ደስታ በተሰኘ የመጀመሪያ ሐዋርያዊ ማበረታቻ መልእክታቸው ቀደም ሲል የተደረገውን የርዕሰ ሊቃነ ጳጳሳት ብፁዕ ጳውሎስ ስድስተኛ የተሃድሶውን ጥሪ እንድናጠናክርና ተሀድሶ ደግሞ ግለሰቦችን ብቻ ሳይሆን መላ ቤተ ክርስቲያንን እንደሚመለከት ግልጽ እንድናደርግ ማሳብሰባቸውን ከወሱ በኋላ ክርስቶስ በመንፈሳዊ ጉዞ ላይ የምትገኘውን ቤተ ክርስቲያን በዚህ ምድር ላይ ያለች ሰብአዊ ተቋም እስከሆነች ጊዜ ድረስ ዘወትር ወደሚያስፈልጋት ቀጣይ ተሀድሶ ይጠራታል በማለት ክርስቶስ ራሱ ቤተ ክርስቲያኑን በቀጣይነት ተሀድሶ እንድታደርግ እንደሚጠራት ማስገንዘባቸው ይታወሳል። ለክርስቶስ የተሀድሶ ጥሪ ምላሽ በመስጠት ቤተ ክርስቲያን ለተሐድሶ የምታደርገው ቆራጥና ንቁ ተጋድሎ መነሻው በግልም ሆነ በህብረት ውስጥን በትኩረት ማየትና የማንነትና የተልእኮን ሚስጥር ማወቅ እንዲሁም ደግሞ በቀጣይነት ማሰላሰል እንደሆነም ያመለክታሉ። ይህ ራስን በትኩረት ማየትና የማንነትን ሚስጥር ማወቅ ክርስቶስ ቅድስትና ነውር አልባ የሆነችውን ሙሽራ አድርጎ በተመለከታትና በወደዳት ቤተ ክርስቲያን አይነተኛ መልክና ዛሬ ቤተ ክርስቲያን ለዓለም በምታሳየው እውነተኛ መልክ መካከል ንጽጽር ወደ ማድረግ እንደሚያደርስና በዚህም መሰረት ቤተ ክርስቲያን በአባላቷ አማካይነት የደረሱ ጉድለቶችን ለማስተካከልና ራሷን በጥልቀት ለማደስ እንደሚያነሳሳትም ቅዱስ አባታችን ያስረዳሉ፣ ቅዱስ አባታችን ፍራንቺስኮስ። ያለ አዲስ ህይወትና እውነተኛ የወንጌል መንፈስ ቤተ ክርስቲያን ለራሷ ጥሪ ታማኝ ባልሆነችበት ሁኔታ ማንኛውም አዲስ መዋቅር ውጤት አልባ መሆኑ አይቀርም በማለት አሁንም የተሀድሶን አስፈላጊነት በአጽንኦት ሲናገሩ እናገኛቸዋለን በቤተ ክርስቲያን ዘንድ ተሀድሶ ሲባል መናፍቅነት የሚገለጥበት ስም አይደለም ተሀድሶ ትክክለኛው ትርጉሙ በቤተ ክርስቲያን ውስጥ አዲስ የእምነት ትምህርት ወይም ስርዓት ማስገባትን ወይም ሃይማኖት መጠራጠርን ወይም መጽሐፍ ቅዱሳዊ የሆኑ ስርዓታት በቤተ ክርስቲያን ትውፊትና ቀኖናን ያቃልላሉ የሚባሉ ሰዎች ሊጠሩበት የሚገባ ቃልም አይደለም። በተሀድሶ ስም እንደዚህ የሚያደርጉ የበግ ለምድ የለበሱ ተኩላ ግለሰቦች ወይም ተቋማት ከሌሉ በስተቀር ተሀድሶ የቤተ ክርስቲያንን ትምህርት ወይም በግሪክ ቋንቋ ዶግማ ማለትም እርግጠኛ የሆነ ነገር፣ የታመነና የተወሰነ ነገር እንዲሁም ደግሞ ስርዓት መቀየር ማለትም አይደለም። የሚታደሰው እሱ አይደለም። ተሃድሶ በቤተ ክርስቲያን ወይም በመንፈሳዊው ሀሳብ በሰብአዊ ተቋሞችና የፖለቲካ ድርጅቶች ውስጥ እንደሚደረግ ሁሉ የሚደረግም አይደለም። ምክንያቱ ደግሞ መንፈሳዊው ዓለም መመሪያው የእግዚአብሔር ቃል መሪው ደግሞ መንፈስ ቅዱስ ስለሆነ ከመመሪያውና ከመሪው ጋር መማከር በመሪውና በመመሪያው መደገፍና መታመን ያስፈልጋልና በቤተ ክርስቲያን ውስጥ ተሐድሶ ሲባል በጊዜ ብዛት በጉዞ ሂደት የገቡ መጽሐፍ ቅዱሳዊ ያልሆኑ ትምህርቶችንና ልምምዶች ካሉ በማስወገድ ትክክለኛ የሆነውን ነገር ማድረግና ማበልጸግ የስብከተ ወንጌል አገልግሎት ጥራቱን ማለትም ይዘቱንና የአሰጣት ዘይቤውን ማሻሻል እንዲሁም ደግሞ ከተለዋዋጭ ሁኔታዎች ጋር እንዲጣጣም ማድረግን የመሳሰሉ ተግባሮችን ያመላክታል፣ ያካትታልም። እውነተኛ መንፈሳዊ ተሐድሶ ማለት ያለንን ከእግዚአብሔር የተሰጠንን ሃይማኖት በስህተት ትምህርት ሳይበርዙ መልኩን ሳያጠፉ፣ ለራስ ክብርና ልማድ ሲሉ ትምህርቱን ሳይበክሉ በመጽሐፍ ቅዱስ በቅዱስ ትውፊትና በቤተ ክርስቲያን ትምህርት በተገለጠው መልኩ ጥራቱን ጠብቆ ሁልጊዜ አንድ አድርጎ መጠበቅ መልክ ሃይማኖትን ከሚያጠፋ ሰው ሰራሽ ትምህርቶችና ልማዶች ለይቶና አክብሮ ሃይማኖትን መያዝ መጠበቅ ማለት ነው። እውነተኛ ተሀድሶ የተሰጠን ነገር ክብሩን ጠብቆ መያዝ፣ የሚያሳድፈውንና መልኩን የሚያጠፋውን ማንኛውም ነገር እያጸዱ በሕዳሴ መያዝ ማለት ነው። እንደሚታወቀው በካቶሊክ ቤተ ክርስቲያናችን ውስጥ እንደ አውሮፓውያን አቆጣጠር በ1967 የተመሰረተውና መቀመጫውን ቫቲካን ወይም ሮም ያደረገ በቤተ ክርስቲያኒቱ አርስተ ሊቃነ ጳጳሳት እውቅናም ሆነ ድጋፍ ያለው ከ160 ሚሊዮን በላይ አባላት ያሉት ከ230 አገሮች በላይም ውስጥ የሚገኝ የመንፈስ ቅዱስ የተሃድሶ እንቅስቃሴ አለ። ጠቅለል ባለ መልኩ ሲገለጽ የካቶሊካዊ ተሃድሶ እንቅስቃሴ ዓላማ በቤተ ክርስቲያን ውስጥ ባለን ሙሉ ህይወት ጊዜ ወደ ጊዜ በቅድስና ማደግ እንድንችል የእያንዳንዳችን ሕይወት በመንፈስ ቅዱስ የማያቋርጥ መታደስን እንዲያመጣ ማገዝ፣ በሚስጥረ ጥምቀትና በሜሮን የተቀበልነው ነው የመንፈስ ቅዱስ ጸጋ ተዳክሞ እንዳይቀር የክርስትና ህይወታችንን እንደ እግዚአብሔር ፍቃድ እየኖርን ከጊዜ ወደ ጊዜ መልካም ፍሬን ማፍራት እንድንችል የመንፈስ ቅዱስን ድጋፍ መለመን ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካቶሊካዊ ታድሶ እንቅስቃሴን በማስመልከት እንደ ኤሮፓውያን አቆጣጠር ህዳር 15 ቀን 1986 ዓ ም ለኢጣሊያ ካቶሊካዊ ታድሶ እንቅስቃሴ ባስተላለፉት ሐዋርያዊ መልእክታቸው በመንፈስ ቅዱስ የመታደስ ዋናው ምክንያት እንደ መንፈስ ቅዱስ ፈቃድ ለመኖርና የማያቋርጥ መንፈሳዊ እድገትን ማምጣት፣ ስጋዊ ምኞቶችን በመቋቋም ለእግዚአብሔር ፍቅር ራስን ክፍት ማድረግ ነው ብለው ነበረ። ቅዱስ አባታችን በሐዋርያዊ መልእክታቸው በመቀጠልም ዛሬ ካቶሊካዊ ተሐድሶ እንቅስቃሴ በቤተ ክርስቲያናችን ላበረከተው አስተዋጽኦና ላስገኛቸው በርካታ ፍሬዎች በሙሉ እግዚአብሔርን አመሰግነዋለሁ። ሁለተኛውን የቫቲካን ጉባኤ ተከትሎ የመጣው ይህ መንፈሳዊ እንቅስቃሴ ለቤተ ክርስቲያናችን ልዩ የመንፈስ ቅዱስ ስጦታ ነው። በዘመናችን የቤተ ክርስቲያን ታሪክ ቁሳዊነትና አለማዊነት እጅግ ገኑ ለመንፈስ ቅዱስ ተገቢውን ምላሽ እንዳይሰጡ የብዙዎችን ሕይወት ባዳከመበት ጊዜ ካቶሊካዊ ታድሶ እንቅስቃሴ ብዙ ክርስቲያኖችን ከጥፋት በመታደግ ብዙዎችን ወደ እግዚአብሔር የፍቅር ጥሪ በማምጣት ትልቅ ሚናን በመጫወት ላይ ይገኛል ማለታቸው ይታወሳል። ዓለም አቀፍ ካቶሊካዊ ተሐድሶ እንቅስቃሴን በማስመልከት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ሁለተኛ የሚከተለውን ሐዋርያዊ መልእክት አስተላልፎም ነበር። ባለፉት ዓመታት በምዕመናን መካከል በግልም ሆነ በመንፈሳዊ ማህበራት ውስጥ መታደስን በማምጣት ብዙ መልካም ፍሬን እንድናገኝ የረዳንን እግዚአብሔርን እናመሰግነዋለን። ስፍር ቁጥር የሌለው የምዕመናን ወገን ቅዱስ ወንጌል ለክርስትና እጅግ አስፈላጊ እንደሆነ ተገንዝቧል። ለጸሎትም ልዩ ትኩረትን በመስጠት በቅድስና ሕይወት ለመኖር ጥረት በማድረግ ላይ ይገኛሉ። ብዙዎችም ወደ ቅዱሳት የቤተ ክርስቲያን ምስጢራት ተመልሰዋል። ስለ ምስጢረ ጥምቀት ሰፊ ግንዛቤን በማግኘት የቤተ ክርስቲያን ተልእኮ ፍሬያማ እንዲሆን ለማድረግ በሐዋርያዊ አገልግሎት ተሰማርተዋል ሲሉ እንደነበረ ይታወሳል። ስለዚህ ከእያንዳንዳችን የሚጠበቀው ቅዱስ አባታችን ይህን ውስጣዊ መለወጥ የህይወት መፈወሰንና አዲስ መንፈሳዊ አስተሳሰብ ማስፋፋትን እንደ ክርስቲያናዊ ጥሪ በመውሰድ ሐዋርያዊ ምስክርነትን ለመግለጽ ለሚሹ ምእመናን መንፈሳዊ ተሃድሶ የህይወታቸው ዋና መመሪያ እንዲሆን ያስፈልጋል ሲሉ ያስገነዘቡትን ተግባራዊ ማድረግና በቅድስና መበልጸግ ነው። መንፈስ ቅዱስ የቤተ ክርስቲያን ብቻ ሳይሆን የአማኞች የእያንዳንዳችን የመንፈሳዊ ተሃድሶና እድገት ጭምር ምንጭ ነው። እግዚአብሔር ለህይወትና ለመንፈሳዊነት ወይም ደግሞ ለመንፈሳዊ ህይወት የሚያስፈልገንን ሁሉ ሰጥቶናል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3። ስለማይነገር ስጦታው ደግሞ የተመሰገነ ይሁን። ለመንፈሳዊነት የሚያስፈልገንን ሁሉ የሰጠን በመንፈሳዊነት እንድንኖረው ነው። መንፈሳዊነት ባጭሩ በመንፈስ ቅዱስ መሞላት እንዲሁም ደግሞ በመንፈስ ቅዱስ መመራት ነው። በመንፈስ ቅዱስ እንድንሞላና እንድንመራ ከመንፈስ ቅዱስ ጋር ጠንካራ ግንኙነት ሊኖረን ይገባል። ግንኙነቱን የምንጀምረው ደግሞ ወንጌላዊው ቅዱስ ዮሐንስ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው እንደሚለን በሚስጥረ ጥምቀት በውሃና በመንፈስ ቅዱስ ዳግም ስንወለድ ነው። ሐዋርያው ቅዱስ ጳውሎስ በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እንደሚለን በዚህ ሚስጥር ከወረስነውም ሆነ ከሰራነው ኃጢአት በመንፈሱ ታጥበናል፣ ተቀድሰናል፣ ጸድቀናልም። በሚስጥረ ጥምቀት ብቻ ሳይሆን አሁንም ሐዋርያው ቅዱስ ጳውሎስ የቀባን እግዚአብሔር ነው፣ ደግሞም ያተመን የመንፈሱንም ዋስትና በልባችን የሰጠን እርሱ ነው እንደሚለን በሚስጥረ ሜሮን አሁንም የመንፈስ ቅዱስ ጸጋ ተቀብለናል። በጥምቀትም ሆነ በሜሮን መንፈስ ቅዱስን በመቀበላችን ምክንያት ደግሞ አሁንም ሐዋርያው ጳውሎስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? እንደሚለን እያንዳንዳችን የመንፈስ ቅዱስ ማደሪያ ሆነናል። የመንፈስ ቅዱስ ማደሪያ የሆንንበት ምክንያት ደግሞ አሁንም ቅዱስ ጳውሎስ ልጆች ከሆነን ወራሾች ደግሞ ነን ከክርስቶስ ጋር አብረን ወራሾች ነን እንደሚለው መንግስቱን እንድንወርስ ዘንድ ነው። መንግስቱን እንወርስ ዘንድ ግን አሁንም ሐዋርያው ጳውሎስ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም እንደሚለው የስጋ ከመሆን ተቆጥበን በነገር ሁሉ የመንፈስ ቅዱስ ስንሆን ነው። መሆንም ይገባናል። ለምን ሐዋርያው ቅዱስ ጳውሎስ ራሱ እንደሚያመለክተው እንደ ሥጋ ፈቃድ እንኖር ዘንድ ዕዳ የለብንም ና በዚህም ምክንያት ነገር ግን በመንፈስ ተመላለሱ የሥጋንም ምኞት ከቶ አትፈጽሙ ይለናል። አሁንም በመንፈስ የምንኖር ከሆነ በመንፈስ እንመላለስ ይለናል። በመንፈስ መመላለስ ማለት ደግሞ በሰባቱ መንፈስ ቅዱስ ስጦታዎች ማለትም ጥበብ፣ አስተዋይነት፣ ምክር፣ ጽናት፣ እውቀት፣ መንፈሳዊነትና እግዚአብሔርን መፍራት መመራት፣ እንዲሁም ዘጠኙን የመንፈስ ቅዱስ ፍሬዎች ብሎ የሚላቸውን በህይወት አብዝቶ ማፍራት ነው። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት በጎነት፣ ታማኝነት፣ የዋህነት፣ ራስን መቆጣጠር ናቸው። የካቶሊክ ቤተ ክርስቲያናችን የትምህርተ ክርስቶስ መጽሐፍ የቤተ ክርስቲያናችንን ትውፊት መሰረት በማድረግ በተጠቀሱት ዘጠኝ ፍሬዎች ላይ ሶስት ማለትም ትሕትናን፣ ንጽሕናን፣ መጠናዊነትን በመጨመር ወደ 12 ከፍ ያደርጋቸዋል። የካቶሊክ ትምህርተ ክርስቶስ ቁጥር 1832 በአንጻሩ የስጋን ምኞት ከቶ አትፈጽሙ የሚላቸውን ልንጠነቀቅባቸው ወይም ልናስወግዳቸው የሚገቡ የስጋ ስራዎችንም ይዘረዝራል። እነርሱም ጠላትነት፣ ንትርክ፣ ቅናት፣ ቁጣ፣ ራስወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት ናቸው። በመንፈስ ፍሬዎች ፈንታ የተጠቀሱትን የስጋ ፍሬዎች ማዘውተር ማለት የመንፈስ ቅዱስን እሳትን ማጥፋት ነው። ይህ ደግሞ መንፈስ ቅዱስን ማሳዘን ነው የሚሆነው። ሆኖም ግን ሐዋርያው ጳውሎስ ትላንት ለኤፌሶን ምዕመናን እንዳለው ዛሬም ለእያንዳንዳችን በተመሳሳይ መንገድ መንፈስ ቅዱስን አታሳዝኑ ነው የሚለን። አሁንም ሐዋርያው ጳውሎስ ለተሰሎንቄ ምዕመናን የመንፈስ ቅዱስን እሳት አታጥፉ ብሎ እንደሚለው የመንፈስ ቅዱስ የጸጋ እሳቱን ማጥፋት የለብንም በአንጻሩ አሁንም ሐዋርያው ጳውሎስ ለጢሞቴዎስ እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔር ስጦታ እንድታነሳሳ ወይም እንድታነቃቃ አሳስበሃለሁ እንደሚለው ክርስቲያን ሁሉ የተቀበለውን የመንፈስ ቅዱስ ስጦታ እሳቱን ሊያበርደውና ሊያጠፋው ሳይሆን በየጊዜው ሊያነቃቃው ነው የሚጠበቅበት። የካቶሊክ ቤተክርስቲያን የመንፈስ ቅዱስ የተሐድሶ እንቅስቃሴ ዓላማም ይህ ነው። መንፈስ ቅዱስ ልባችንን ከሞሉት ኮተቶች ያጸዳንና እስትንፋሱ በውስጣችን ይገባ ዘንድ እንለምነው። እግዚአብሔር መንፈስ ቅዱስ በምናሳርገው ቅዳሴ፣ በእግዚአብሔር ቃልና በምንቀበለው የክርስቶስ ስጋና ደም ከራሳችንም ሆነ ከሌሎች ጋር ኅብረት ያለን የሰላምና

የምመናኖች ልብ ሙላ። የፍቅርህን እሳት በውስጣቸው አንድድ። የእውነተኛነት ምንጭ የሆንክ መንፈስ ቅዱስ ሆይ በልባችን ውስጥ ግባ። ሕዝቦችህ ትህትና በተሞላበት ሃይማኖት ደስ እንዲያሰኙ ብርሃንህን አድላቸው።